ሰላም ሰላም ውድ የአርሰናል ቤተሰቦች እንደምን አላችሁ? ስለ ዛሬው አራተኛ ዙር የካረባው ካፕ ጨዋታ ና ሌሎች አዳዲስ መረጃውን ለማጋራት መጥተናል። አብራቸውን ቆዩ። አርሰናል ዛሬ ምሽት አራ ሰዓት ከ አርባአምስት ከብራይተን ጋር የካረባው ጨዋታ ያደርጋል። በዚህም መሰረት አርሰናል በጨዋታው የሚገኙና የማይገኙ ተጫዋቾችን በሚካኤል አርቴታ በኩል መግለጫ ሰጥቷል። በጨዋታው ከሚሰለፉ ተጫዋቾች በኩል ዲክላን ራይስ፣ ሪካርዶ ካላፊዮርና ቡካዮ ሳካ ለጨዋታው ዝግጁ ናቸው ብለው ያምናሉ። በሌላ በኩል ደግሞ ተከላካዩ ዊሊያም ሳሊባ፣ አጥቂው ጋብርኤል ማርቲኔሊ ከጨዋታው ውጭ እንደሆኑ አክለው ተናግረዋል። የብራይትኑ አሰልጣኝ ፋቢያን ሆልዝለር የአርሰናል የሴት ፒስ ጥቃት እንዴት መከላከል እንደሚቻል ሲጠየቁ እንዲህ በማለት መልሰዋል አንድ ለአንድ መከላከል አትችልም ብለዋል። ሁለተኛው ነገር ደግሞ አስፈሪ የሆነ ጋብርኤል ብቻ ሳይሆን ተጫዋቾቹ አብረው የሚሰሩት እንቅስቃሴ ሲሆን እርስ በርሳቸው በሚገባ ይደጋገፋሉ ብለው ያምናሉ። አክለውም ብራይተን በመከላከል ረገድ ጥሩ አቋም ላይ እንደሚገኝ በዘንድሮው የውድድር ዓመት ያሳየ ነው ብለው ያምናሉ። ቡድናቸው የሴት ፒስ ባህል ለመገንባት እየሞከሩ እንደሆነና ይህ ጊዜ ይወስዳል፣ በአንድ ጅምብር አይመጣም ብለው ያምናሉ። በመጨረሻም አርሰናል የሴፒሳ አሰልጣኝ ከቀጠሩ የመጀመሪያ ክለቦች አንዱ መሆን ጠቅሰው ለወራትና ለአመታት የሰሩት የዚህ ስራ ውጤት አሁን እየታየ መሆኑን በማስረገጥ የራሳቸውን ረጅም ጊዜ እቅድ እንዳላቸው አመልክተዋል። እያየ ነው እንዳለው አሁን ላይ አርሰናል የቆምኳሶችን ወደ ግብ በመቀየር ከእንግሊዝ ቡድኖች ቀዳሚው ክለብ ነው። በተለይ ደግሞ በእነዚህ ሁለትና ሶስት ዓመታት ብለው ተናግረዋል። በዚሁም የተነሳ ታዲያ አንዳንድ የቡድን ደጋፊዎችም ሆነ ተንታኞች ይህን ተግባር ሲኮንኑ ይስተዋላሉ አርሰናል ላይ ሲሆን፣ ለምን እንደሆነ ባይታወቅም ድምጻቸውን ከፍ አድርገው ሲናገሩ ነው የምንሰማቸው። ምናልባት ሌላ ክለብ ይህን ተግባር ቢተገብር ይህንም ያክል ላይሆን ይችላል። ነገሮች ሁሉ አርሰናል ላይ ሲሆኑ የተለየ ትርጉም ይሰጣቸዋል ብለው ያምናሉ። በሌላ በኩል ወደ ሌላ ጉዳይ ስናመራ የአርሰናል እና የኮንትራት ድርድሮች በስኬት ላይ እንደሆኑ መግለጫዎች ያሳያሉ። አርሰናል ኮከብ ተጫዋቹን ማለትም ቡካዮ ሳካ፣ ሳካ ጁሪየን ቲምበርና ዴክላን ራይስን የረጅም ጊዜ ኮንትራት ለመስጠት እየተደራደሩ መሆኑን ፉትቦል ለንደን ዘግቧል። አርሰናል ኮከብ ተጫዋቹን ቡካዮ ሳካን ከአዲስ የረጅም ጊዜ ኮንትራት ጋር ለማስፈረም የሚያደርገው ጥረት እየተሳካና እየገፋ ነው። ስምምነት ላይ ይደርሳል የሚል ከፍተኛ ግምት እየጨመረ ነው። በሌላ በኩል ጁሬን ቲምበር የሳካው ብቻ ሳይሆን ክለቡ፣ በዚህ ወር መጀመሪያ ላይ ቢቢሲ ስፖርት እንደዘገበ ከሆነ ተከላካዩ ጁሬን ቲምበር ኮንትራቱ ለማራዘን ድርድሮች ጀምሯል። ሌላውና ዋነኛው ሶስተኛው በድርድር ላይ የሚገኘው ደግሞ ዲክላን ራይስ ነው። ከዚህም በተመሳሳይ ብዙም ሳይቆይ አርሰናል ትኩረቱን ወደ ዲክላን ራይስ የወደፊት ጣፋንታ ያዞራል። የእንግሊዙ የመሀል ሜዳ ተጫዋች አሁን ባለው ውል ላይ ከሁለት ዓመት በላይ የሚቀረው ቢሆንም በአርቴታ ቡድን ውስጥ ባለው ዋና ተዋናኝነት ቦታ ምክንያት አርሰናል ማንኛውም አይነት ጥርጣሬና እርግጠኛ ያለመሆን ሁኔታ ማስወገድ ያስፈልጋል። በአጠቃላይ አርሰናል የቡድኑን ዋና ኮከቦች በረጅም ጊዜ ውል በማስጠበቅ ለወደፊት ስኬት የሚሆን ጠንካራ መሰረት እየጣለ መሆኑ መረዳት ይቻላል። ሌላው መረጃ ስንመለስ ደግሞ በብራይተን በኩል ለጨዋታው ብቁ ያልሆኑ ተጫዋቾች ዝርዝር ወጥቷል። ከእነዚህም መካከል አዳሞ ቢስተር ማርች፣ ጆኤል ቬልትማን፣ ካርሎስ ቫሊቫ ና ሜቱማ ናቸው። በተለይ ጆኤል ቬልትማን እንደምናስታውስ በባለፈው አመት ዲክላን ራይስ በቀይ ካርድ እንዲወጣ ካደረጉ ተጫዋቾች ዋነኛውና ግንባር ቀደሙ ነበር። ሌላው በኳስ ማንከባለል የምናውቀው ቁመተ አጭሩ ሜቱማ በዛሬው ጨዋታ እንደማይሰለፍ ተረጋግጧል። ሌላው ሶስተኛው ካርሎስ ባሊቫ የባህል ሜዳው ሞተር ማንቸስተር ዩናይትድ በጥብቅ ከሚፈልጋቸው ተጫዋቾች መካከል አንዱ ሲሆን በዛሬው ጨዋታ ዝግጁ አይደለም ብለዋል የብራይተኑ አሰልጣኝ። የተመደቡትን ዳኛ ስንመለከት ደግሞ ሳሙኤል ባሮት ይባላሉ። እኒህ የ33 ዓመት እንግሊዛዊ ጎልማሳ ዳኛ ዛሬ አርሰናልን ለአራተኛ ጊዜ ይዳኛሉ። ካሁን በፊት ከሼፊልድ ዩናይትድ፣ ከሌሴስተር ሲቲና ከማንቸስተር ዩናይትድ ያደረገውን ጨዋታ አርሰናልን መርተዋል። ሶስቱንም ጨዋታ በአሸናፊነት ደምድመዋል። አርሴናሎች ይህን ዳኛ ስንመለከት ባለፉት 12 ወራት 18 ጨዋታዎችን በዋና ዳኝነት ደይተዋል። ከነዚህ ውስጥ 14 የፕሪሚየር ሊግ፣ አንድ ሻምፒዮን ሊግ አንድ ኤፍ ኤ ካፕና ሁለት የእንግሊዝ ፉትቦል ሊግ ዋንጫ እንዳኝተዋል። በአንድ ጨዋታ 2.97 ቢጫ ካርዶችን ይመዛሉ። እስካሁን በ243 ጨዋታዎች 10 ቀይ ካርዶችን ለተጫዋቾች አሳይተዋል። ያ ማለት በየጨዋታው 0.004 ቀይ ካርዶችን ይሰጣሉ። በዚህም መሰረት ትልቅ ፕሮፋይል ካላቸው ዳኞች ጋር ሲነጻጸር ከመጠን ያለፈ ካርድ አይሰጡም ማለት ነው። በጨዋታውም ጥሩ የኳስ ፍሰት ይኖራል ማለት ሲሆን፣ ቫር ምንም አይነት አገልግሎት አይሰጥም። ምናልባት የቫር አለመኖር የግለሰብ ውሳኔዎች የጨዋታውን ኳሊቲ ያደበዝዙታል ተብሎ ይጠበቃል። የተለያዩ ሌጀንዶች የተለያየ ሀሳባቸውን ሰጠዋል። የቀድሞው የአርሰናል አሰልጣኝ ፕሮፌሰሩ አርሰን ዊንገር እንደሚከተለው ሀሳቡን ሰጥቷል። ከቢን ስፖርት ጋር በነበረው ቆይታ አርሴን ዊንገር እንዳሉትም ስለ አርሴናል እንዲህ ሲሉ ተናግረዋል። አርሰናል ሚዛኑን የጠበቀ የልዩ ክለብ ነው ሲሉ፣ ይህ በእንዲህ እንዳለ አራት ተከታ ጨዋታው ተሸንፎ ዋንጫ የበላ ቡድን አላቅም ሲሉ ሊቨርፑልን ሸንቆጥ አድርገውታል። በሌላ በኩል የቀድሞ የሊቨርፑል ተጫዋች ዳኒ መርፊ አርሰናል የምታዩት ከዚህ በኋላ ነው አስፈሪውና ከባዱ አርሰናል የሚመጣው ካሁን በኋላ ነው እንጂ እስካሁን ያለው አርሰናል ኖርማሉን አርሰናል ነው በማለት ሀሳቡን ሰጥቷል። ለምን ተብሎ ለጠየቀው መልስ ሲመልስ በጉዳት ምክንያት ያጣቸውን ተጫዋቾች ስትመለከቱ እነዚህ ወደ ሜዳ ሲመለሱ የአርሰናል የስኳድ ዲፕስ ከምንም በላይ የሚጠናከርና አስፈሪነቱ ከቀድሞ የሚበስ ነው በማለት ይናገራሉ። ለምሳሌ ያህል ብለው ይጀምራሉ። ካይ ሀቨርትዝ፣ ማርቲን ኦዲካር፣ ኖኒ ማዱኬ ጋብርኤል ጀሱስ ወደ መዲያ ሲመለሱ አርሰናልን እንደ አርሰናል ብቻ ሳይሆን አስፈሪነቱንም እንመለከታለን በማለት ይናገራሉ። ሌላውና የመጨረሻው መረጃ ፔፕ ጋርዲዮላ እንዲህ በማለት ይናገራሉ። አርሰናል የቆሙ ኳሶችን በመጠቀሙ ያን ያህል እንደ ኃጢአት አትመልከቱት። እኔ ራሱ እሂል ለማድረግ ዝግጅትን ጨርሸ ወደ ስራ እየገባው ነው። አርሰናል የቆሙ ኳሶችን ተጠሙ ጎሎችን አስቆጥሮ ማሸነፍ ከቻለ በማንኛውም ሰዓትና ጊዜ መጠቀም ግድ ይለዋል ብለዋል። አድማጭ ተመልካቾቻችን የዛሬውን መረጃ በዚህ ጨርሻለሁ። ላይክ እና ሼር እንዲሁም ሳብስክራይብ አይለይ በማለት የዛሬውን መረጃዬን ጨርሻለሁ። አመሰግናለሁ።